ቅድም እንደኔ ያልኩሽ ልክ እንዳሁኑ ተኝ። በሆድሽ በሆድሽ ተኝ። ያው ያው ተኝ። ወደ እኔ አትይኝ፣ እኔን አትይኝ። በእግዚአብሔር ሰሊና ጨራሽ። እንደሱ ስትይ ቅርጹ እየወጣ ነው፣ እየቆመብን ነው። ከዛ ትንሽ ከወገብሽ ትንሽ። እሺ፣ እዛ ቁጭ ያልሽበት ሶፋ ላይ ጀርባሽ እንደኛ ሰጠሽ በሆድሽ ትተኛለሽ። ከዛ ትንሽ ከወገብሽ ትንሽ የከፍ ብለሽ ልክ እንዳኩኩሉ ነገር እንደዚህ ብለሽ አኩኩሉት ያለሽ ተኝቶ አኩኩሉ ለመጀመሪያ ጊዜ ላሰራሽ አሪፍ ስራ ለጤና ራሱ አሪፍ ኤክሰርሳይዝ ሻወሩን ቀይርልኝ ውሃ የለም ብያለ ቤላ ኦኬ እሺ እኮ ሻወሩን ቀየርኩልሽ ሻወር አልችልም አልሽ ሻወር ውሃ የለም አልሽ አንደኛ ቅጣት ምንድን ነበር ያልከው አንደኛ ቅጣት ትወርክ ማድረግ አልችልም ትወርካ ከምችለው ጋር እኔ እኮ ምቺውን ቅጣት አይደለም የምቀጣሽ፣ ማቺውን ቅጣት አስገባለሁ። ከዛ አማራጭ ስለሌለሽ ሶስተኛውን ትቀጫለሽ። ለዛ ነው ጌም እንደዚህ ነው። አሁን ለአንቺ ሁሉም ነገር አዲሱ ሻል ከሌላም ሰው ጋር ትጮች፣ መጀመሪያ ከባድ ከባድ ቅጣት ነው የሚቀጥሽ። እሺ፣ ሁለተኛ ሁለተኛ ቅጣት፣ ሁለተኛ ቅጣት እጅ በጆሮ ትይዣለሽ፣ ወደዛ ዞረሽ። ሶስተኛ ቅጣት እጅ በጆሮ ለሰላሳ ሰከንድ። ሦስተኛ፣ አሁን እንዳልኩሽ እዚህኛው የተደገፍሽበት ሶፋ ላይ በሆድሽ ትተኝና፣ ትንሽዬ ከወገብሽ ትንሽዬ ከፍ ብለሽ እንደዚህ እጅሽ እንደዚህ ነው፣ ሶፋው ላይ እንደዚህ። ሰምሪ ላይ ይቅር በለኝ እያልሽ ሰባት ጊዜ። የመጨረሻ ትንሹ ቁጥር ይሄ ነው። ሰምሪ ላይ ይቅር በለኝ፣ ሰምሪ ላይ ይቅር በለኝ እያልሽ ሰባት ጊዜ

ቡራ አባቱ አባቶ ተከፋፍሎ የሚተኙበትን ፍራሽ ነው። ጌትሽና ዙረሻ ነው የሰጠሽው መጋረጫ፣ የራሳቸው ፍራሽ ስለሌላቸው ነው። አይገባሽ ሚቀል ቀልድ፣ የራሱ ኩርነስ እያለ መጣ፣ እኔ ካልገባኝ። እሺ እሺ፣ ሰሊና አባክሽ ቀሉ ይቆየኝ። እኔ አሁን ጌጠሽን ማየት ነው ፈልገ። ወደዚህ ዙር ለምን የአሁኑ ካሜራ እንግል እኳ አሪፍ ነው። ኖ፣ ወደ ሱ የአሁኑ አሪፍ ነው። አታሪቅ አታሪክ ይህ እኮ ነው የሚያስጠላው። እፍርት ምናምን ከሴት ጋር መጮት የሚያስጠላ እንጊ ለዚህ ነው ክርስቶስ እኛ ናኒ ይቻላለሁ። ናኒ እና ሩብሲ በስነ ስርዓት ነው የሚቀጡት። በስነ ስርዓት ልቀጣል ነው ቤላ። እሺ ትንሽ ዝቀዝቀ። ትንሽ ዙም አድርጊዋ። ትንሽ ከዛ ወደዛ ዙሪ። ተኝ፣ በሆድሽ ተኝ። ኖርማል ወደዛ፣ ወደዛ ፊትሽን ለመጋረጃ ሰተሽ ተኝ፣ በሆድሽ እንደዚህ ነው። አምስት ጊዜ አምስት አይደለም። አየሽ ልጅ፣ አሁን ጊዜ አንድ ጊዜ ፀጥበይ እኔ እማወጣለሽ። እኔ ቅጣት ቁጥር አንቺ አይደለም። እንጣላለን፣ ክርስቶስ አይደለም። ደሞ ሀሳቤን ቀየርኩ። ክርስቶስ፣ እንደዛ ነው የሚሆነው። ደስ አይለም። አታፋፍሪ። አንዴ ተናግሬ ለሁለተኛ ጊዜ ይኸውልሽ፣ እንትን አልሽ፣ አፋፈርሽ አምስት ጊዜ አልሽ ቅድም ነግሬሽ፣ ይደብራል። አሁን አንቺ አስራ አንድ ጊዜ ዝለል ካልሽኝ፣ የዚህ ጋር አዙሬ አስራ አንድ ጊዜ ነው የምንዘለው። ልክ እዚህ ጋር ስደርስ ስድስት ጊዜ ብልሽ ምን ይሰማሻል? ያስጠላል። አየሽ? እሺ። አሁን ስንት ነው ያልኝ? ሰባት ጊዜ። እሺ፣ ሰባት ጊዜ። እሺ፣ ስምንት ብዬ ነበር። ሰባት ጊዜ። እሺ ቅጣቱን መስመር ሳስቢ፣ ቅድም እንደት ነው ያልኩሽ? ልክ እንዳሁኑ ተኝ፣ በሆድሽ እንትን በሆድሽ ተኝ፣ ከወገብሽ እንደሱ ኮንኩኝ እኮ አፈነድዳለሁ እግዚአብሔርን

እሺ በወዴ ልተኛ? በወዴ ተኝቴሽ ንገረኝ። አስተካክለው ቅጣቱም በእግዚአብሔር አንድ ጊዜ ተኝ እሺ፣ አንድ ጊዜ ተኝ እሺ፣ አስተካክልልኝ። ከዛ ትንሽ ትንሽ ከፍ ከወደሽ ማፈንደድ ነው። ቤላ ከፍ ማለት ማፈንደድ ነው እኮ። እንደዚህ ማለት እንዲመችሽ እኮ ነው። ችግር የለም፣ ያው ይመቸኛል። ያው ወደዛ ትሳቢ ነ ወደኔ እንደዚህ ግሽን ስቤ እንዳልቀረቀረች ያው ወደዚህ ትንሽ እየወጣ ወደ ጥጋት ወደ እኛ ወጣ። ጎሽ። ከዛ ፊትሽ ነው፣ ወደዛ ዙሪ። ከዛ ትንሽ ከእምብርትሽ ትንሽ ከፍ ማለት ያውቃልሽ። አልሰለኝ። ትንሽ ከእምብርትሽ እግርሽን አዘርጊ፣ እግርሽን አዘርጊ። እግሬን አጥፌ ነው እንደዚህ። እሺ፣ እንደሱ ቀና። ቤ በውድሽ፣ ለጣት ቤ ቀና፣ እንደዚህ ቀና። እጅሽ እንደዘርጊና ቀና። ጎበዝ። ከዛ ሰምሪያት ይቅር በለኝ ያለሽ ሰባት ጊዜ ቀስ ብለሽ ሰምሪያት ይቅር በላይ ግን ከእንብርትሽ ከፍ አላልሽ ምሰል ለ ምንም ትእዛዜን እያሟላሽ አይደለም። በእውነት እኔ እንዴት! አሁን አሪፍ ነው ያ ከዛ ስምረት ይቅርበለኝ ያለች ሰባት ጊዜ ስምረት ይቅርበለኝ አንድ፣ ስምረት ይቅርበለኝ ሁለት፣ ስምረት ይቅርበለኝ ሶስት፣ ስምረት ይቅርበለኝ አራት። ትራሱን አታስገቢ፣ ትራሱን አስገቢ ሆድች ላይ በል አምስት ስምረት ይቅር በለኝ ስድስት ስምረት ይቅር በለኝ ስድስት አትድ ገንቤላ እግዚአብሔርና አተፋፍር እንደሱ። ስምረት ይቅር በለኝ በቃ እጅሽ ነው ወደዚያዎች እና ስምረት ይቅር በለኝ አንድ ይቀርሻል። እንዲ ወዴ ነው ወዴ ነው ሰሪ ነው ማርያም የመጨረሻ አንድ ይቀርሻል። የመጨረሻ ስምረት ይቅር በለኝ ስምረት ይቅር በለኝ ይቅር ብሎሻል።